ሰላም ሰላም ቤተሰቦች፣ እንዴት ናችሁ? እንኳን በሰላም ወደ ፋኖስ ኢትዮጵያ መጣችሁ ብያለሁ። እንግዲህ በዛሬ ትምህርታችን ደግሞ ከትላንትና፣ በእርግጥ ትላንትና ለቀቅሁላችሁም፣ ከትላንትና በፊት ከለቀቅሁላችሁ ቪዲዮ የሚቀጥለውን ቪዲዮ ነው የምናየው ማለት ነው። እንግዲህ ባለፈው ያየነው ስለ ሀና ሀንና ለን ቃላት እየመሰረትን ነበር አይደል? ሁለቱም ፊደላቶች ከነ ቤተሰቦቻቸው በአንድ ቪዲዮ ማለት ነው። ስለዚህ በዛሬ ቪዲዮችን ደግሞ ሀመር ሀና መን እናያለን ማለት ነው። ሐመርኋን እና መ ስለዚህ ሁሌም የኔ ተማሪዎች ለየት የሚያደርጋችሁ ምንድነው? እየጻፋችሁ ነው የምትከታተሉ። ስለዚህ ደብተራችሁን አውጥታችሁ እየጻፋችሁ መከታተል ይኖርባችኋል። ልክ በአካል እንደምትማሩ አድርጋችሁ ልታዩት ይገባል ማለት ነው። ስለዚህ አማርኛ ክላሳችን ዛሬ ሐመርኋን እና መን ይሆናል ማለት ነው። ስለዚህ አማርኛ አማርኛ ብለናል ይህ ሳብጀክታችን ነው። እሺ ስለዚህ ሐመር ኳን ስንጽፍ መጀመሪያ እንደዚህ ነች፣ ሐመር ኳ። ከዛ ደግሞ ማንን እንጽፋለን። ማን ስንጽፍ ደግሞ እች ነች ማለት ነው። ስለዚህ ሐመር ኳ፣ መ። እንግዲህ ምንድነው የምናደርገው በዚህ በእያንዳንዱ ፊደላቶች ሶስትና አራት የሚደርሱ ቃላቶችን እየመሰረትን ሁሉንም ፓራላሊ፣ በክልዘኛ ፓራላሊ ይባላል፣ ወይም ደግሞ በንጽጽር በትይዩ ማለት ነው፣ እየሰራን እናያለን ማለት ነው። ኦኬ ሐመር ኋን ተጠቅመን ሐመር ማለት ይቻላል። አመር ማለት ይቻላል። ሐመር ከዛ ደግሞ ሀብት ማለትም ይቻላል። አብት ሀብት። ሌላኛው ሐሰት ማለትም ይቻላል። ሐሰት ሐሰት ማለት ትችላላችሁ። እንግዲህ በሐ ተጠቅመን ሐመር፣ ሀብት፣ ሐሰት ማለት ትችላላችሁ ማለት ነው። ኦኬ ወደ መ ስኔት ደግሞ መረብ ማለት ይቻላል። መረብ መረብ ማለት ይቻላል። መረቅ ማለትም ይቻላል። መረቅ መረቅ ማለት ይቻላል። መብረቅ ማለትም ማለት ትችላላችሁ። መብረቅ መብረቅ ማለት ትችላላችሁ። በአንድ ፊደል ሶስት ቃላቶችን ከመሰረትን በቂ ነው ብዬ አስባለሁ። ከዚህ በላይ ካስፈለጋችሁ ግን እኔ በቂ የሆኑ ቃላቶችን እየመሰረትን አስተምራችኋለሁ። ስለዚህ ዶን ወሬ ምንም የሚያሳስብ ነገር አይኖርም ማለት ነው። ኦኬ አሁን ስንተኛ ፊደሎች እናያለን? ሁለተኛ ፊደሎች እናያለን። አሁን ይችም ሀም መጀመሪያ ፊደል ነች። መም መጀመሪያ ፊደል ነች ማለት ነው። ከዛ የዚች ሁለተኛው ሀመርኋ ሁ ነች ማለት ነው። ሁ ነች በዚህ ደግሞ ሙ ማለት ነው። ስለዚህ የአማርኛ ፊደሎች ሌሎች በጣም ኢንተረስቲንግ የሆነ ፓርታቸው ወይም ደግሞ ደስ የሚለው ፓርታቸው ምንድነው? የሚረቡበት መንገድ በጣም ቀላል ነው። ለምሳሌ ሀመርዋ እቺ ሁ ስትን እቺን ቅጥያ ብቻ ነው የቀየረችው። እቺ መራሱ እዚህ ላይ ብቻ ቅጥያ ነው የጨመረችው። ስለዚህ በተመሳሳይ መንገድ መርባታቸው ተማሪዎች በቀላሉ እንዲይዟቸው ያደርጋቸዋል ማለት ነው። ስለዚህ ደስ እያላችሁ እንድትማሩ ፈልጋለሁ። ኦኬ ስለዚህ አሁን እዚህ ጋር ሁ በሚለው ሁለት ማለት ይቻላል። ሁ ለት ሁለት ማለት ይቻላል። ሁ ሁ ለን ሁለንታ ሁለንታ ማለት ይቻላል። ሁ ሁ መ ሁመራ ሁመራ ማለት ትችላላችሁ ማለት ነው። ሁመራ ማለት ትችላላችሁ። በሙ ደግሞ ሙ ሙቀጫ ማለት ይቻላል። ሙ ሙቀጫ ማለት ትችላላችሁ። ሙቀት ማለት ይቻላል። ሙ ሙቀት ማለት ትችላላችሁ። ሙ ሙዝ ሙዝ ማለት ትችላላችሁ ማለት ነው። ስለዚህ ቢያንስ ሙቀጫ፣ ሙ ሙቀት፣ ሙዝ ማለት ትችላላችሁ ማለት ነው። ኦኬ አሁን ወደ ማን ነው የምንሄደው? አንደኛ ፊደል እቺ ነች፣ ሁለተኛ ፊደል እቺ ነች። በዚህኛው ደግሞ አንደኛ ፊደል እቺ ነች፣ ሁለተኛ ፊደል እቺ ነች። አይደለ ያው ቁጥራቸው ማለት ነው። ኦኬ አሁን ሶስተኛ ፊደል እንሄዳለን ማለት ነው። የዚች ሂ ነው የምትሆነው ሂ ማለት እቺ ነች። አ ሂ የመ ደግሞ ማነች? ሚ ነች የምትሆነው ማለት ነው። ሚ ትሆናለች ማለት ነው። ሚ ስለዚህ በዚህ መሰረት ሂ በሚለው ማን ማለት ይቻላል? ሂሳብ ማለት አንችልም። ሂሳብ ሂሳብ ሂ ሳ ብ ሂሳብ ማለት ትችላላችሁ። ሂደት ማለትም ይቻላል። ሂ ደ ት ሂደት ማለት ትችላላችሁ። ሂደት ከዛ በሂደት ሂሳብ ሕይወት ማለት ይችላል። ሕይወት ሕይወት ያው ህይወት ቢባልም አባባሉን ብዙ ሰው ግን ህይወት ይላል። ስለዚህ ሕይወት። ቋንቋ ደግሞ ያው ሰው እስከተግባባ ድረስ የሚጠቀምበት ቱል ወይም ደግሞ እቃ እንደማለት ነው እንጂ ፍጹም የሆነ አጠቃቀም የለም። በቋንቋ ውስጥ አንድ ማህበረሰብ በብዛት ይጠቀምበት ከሆነ ጀስት መቀበል ያለብን ማለት ነው። ስለዚህ ህይወት ብለው የሚጠቀሙ ሰዎች ይችላሉ። ህይወት ብለን መጻፍ እንችላለን ማለት ነው። ሌላኛው ሚ በሚለው ሚዛን ማለት ይቻላል። ሚ ዛ ን ሚዛን ማለት ይቻላል። ሚ ሚጥሚጣ ማለት ይቻላል። ሚ ጥ ሚ ጣ ሚጥ ሚጣ ሚጥ ሚጣ ማለት ትችላላችሁ ማለት ነው። ሚጥ ሚጣ ማለት ትችላላችሁ። ሌላኛው ሚዛን ሚጥ ሚጣ ሚዳቋ ማለትም ይቻላል። ሚዳቋ ሚዳቋ ማታውቁ ካላችሁ የዱር እንስሳ ነች። ፍየል የምትመስል የዱር እንስሳ ነች፣ እና ቀለሟ የሆነ ቸኮሌት ቀለም ያላት ማለት ነው። እና ፍየል ነው የምትመስለው ሚዳቋ ትባላለች ማለት ነው። ኦኬ፣ አሁን ስንት ጻፍን ማለት ነው? እቺ ሶስተኛ ፊደላችን ነች። ሶስተኛ እቺም ሶስተኛ ማለት ነው። ኦኬ፣ አሁን ደግሞ ማንን እንጽፋለን? አራተኛ ፊደሎችን ማለት ነው። አራተኛ ፊደል አራተኛ ፊደል ማን ነው? ማ ነው። ማ ማ እቺን ትመስላለች። የሃ ደግሞ አራተኛ ፊደል ሃ ነው። ሃ እንደዚህ ልትጻፈው እንዲች ታረጋላችሁ። እቺና ጭራጋችሁ በዚህ በኩል ረጅም ማለት ነው። አራተኛው ፊደል ሀ ትባላለች ማለት ነው። ኦኬ በዚች ምን ማለት ይቻላል? ሀሳብ ማለት ትችላላችሁ። ሀሳብ ሀሳብ ሳብ ሀሳብ ማለት ይችላላችሁ። ሀሳብ ማለት ትችላላችሁ። እሺ ሀይል ማለት ይቻላል። ሀ ይ ል ሀይል ሀይል ማለት ትችላላችሁ። አንድን ጨምር ሀሳብ፣ ሀይል፣ ሀጢያት ሀጢያት ማለት ትችላላችሁ። ሀጢያት አ ጢ ያ ት ሀጢያት ማለት ትችላላችሁ ማለት ነው። ሀጢያት ኦኬ። ስለዚህ አሁን በማ ደግሞ ስንሄድ፣ ማ ማሳ ማለት ይቻላል። ማ ማሳ ማሳ። ከዛ ማር ማለትም ትችላላችሁ። ማር ማር ማለት ትችላላችሁ። ከዛ ደግሞ ማር ካላችሁ በኋላ ማረ ማለትም ይቻላል። ማረ ማረ ማለትም ትችላላችሁ። ማረኝ ማረኝ ማለትም ትችላላችሁ። የፈጣሪያችሁን ስትለምኑ ማረኝ ይቅር በለኝ ትላላችሁ። አለ ከጥፋት ከኃጢአት ስለዚህ ማረኝ ማለትም ትችላላችሁ። አራተኛ ማረኝ የሚለው እናንተ ትጽፉታላችሁ ማለት ነው። ስለዚህ እስካሁን ስንት ጻፍን ማለት ነው? ሀ ሐመር ሐመር ሀ ሀብት ሀ ሐሰት ስለዚህ ሐመር ሀብት ሐሰት። ከዛ በኩ ደግሞ ሁለት፣ ሁለንታ፣ ሑመራ። ስለዚህ ሁለንታ ማለት ሁሉም ያጠቃለለ እንደማለት ነው።

ኦኬ፣ ወደ ሶስተኛ ፊደሎች ነው አይደል? እናልፈዋለን። አዎ፣ ወደ ሶስተኛ ፊደሎች ስናልፍ እዚ ጋር ሂ ሂሳብ፣ ሂሳብ፣ ሂደት፣ ሂደት፣ ህይወት፣ ህይወት እንላለን ማለት ነው። ኦኬ፣ ሶስተኛ ፊደሎችን በዚህ ካየን በመቤት ደግሞ ሚዛን፣ ሚዛን፣ ሚጥ ሚጣ፣ ሚጥ ሚጣ ሚዳቋ ሚዳቋ እንላለን ማለት ነው። ወደ አራተኛ ፊደሎች ስንመጣ ሃሳብ ሃሳብ ሃይል ሃይል ሃጢያት ሃጢያት እዚህ እዚ ላይ ለምሳሌ አሁን ሌላ መጣልኝ። አሁን እኔ ይመጣልኛ ሊስታነቡ አሁን አንዳንድ የተማሩ ሰዎች ብዙ ሀሳብ የሚመጣላቸው ብዙ የሚናገሩት እንዲህ ስጽፉ ሲያነቡ ምናምን ሀሳብ እየጨመሩ ነው የሚመጡት እና አሁን ስላነበቡ ብቻ ለምሳሌ ሀይቅ የሚለው ሀሳብ መጣለን። ለምሳሌ ሀይቅ ብለንም መጻፍ ይቻላል። እንደዚህ አድርጋችሁ ሀይቅ ሀይቅ ብላችሁ መጻፍ ትችላላችሁ። ሀይል ማለትም ይቻላል ሀያል ሀያል። ብላችሁ መጻፍ ትችላላችሁ ማለት ነው ስለዚህ በዚህ ሁኔታ እንደው አንድ ወር አይፈጅባችሁ ትኩረት ሰጣችሁ በስነ ስርዓት ከተማራችሁ አንድ ወር አይፈጅባችሁ በተለይ ደግሞ እኛ በውስጥ መስመር ተማሪዎች ስለምናስተምር በቴሌግራም በዋትሳፕ እና በኢሞ እናንተ በሚመቻችሁ ደውሉልን በሳምንት አምስት ቀን በቀን አንዳንድ ሰዓት ነው የምናስተምራችሁ ማለት ነው እናንተ ጊዜ ካላችሁ የምትፈልጉን ሰዓት ትመርጣላችሁ በቋሚነት የምትማሩበትን በዚያ ሰዓት ደብተርና እስክሪፕቶችን ታዘጋጃላችሁ በዚያ ሰዓት እየተገናኘን እያስጠናናችሁ በአጭር ቀን አማርኛ መጽሐፍ ማንበብ መረዳት ብቻ ችግራችሁን እንፈታላችኋለን ማለት ነው። በሁለት ሰንበት በሶስት ሳምንት ትኩረት ካላችሁ ነው። ከዚያ በላይ የሚቆዩ ተማሪዎች አሉ። እስከ ሶስት ወር የሚቆዩ አሉ። ግን እንደናንተ ፍላጎት ካላችሁና በጽናትና በጥንካሬ ከያዛችሁት ግን ሁለት ሳምንትና ሶስት ሳምንት በላይ አይፈጅባችሁም ማለት ነው። እንግዲህ እሱን ተገናኝተን ደግሞ ያላችሁን አቅም መገመት ትችላላችሁ። ትምህርቱ ግን ይህን ያክል ቀላል እንደሆነ እንድትረዱ እፈልጋለሁ ማለት ነው። ስለዚህ ስልካችን እዚ ላይ ያለ አሊያም ደግሞ ሊንኩን ተጭናችሁ ቴሌግራም ላይም ዋትሳፕ ላይም ኢሞ ላይም የሚፈልጉት ላይ ገብታችሁ መማር ትችላላችሁ ማለት ነው። ኦኬ። እንግዲህ ወደ አራተኛ ፊደል ማ ስንመጣ ማሳ፣ ማሳ፣ ማር፣ ማር፣ ማረ፣ ማረ ማለት ትችላላችሁ ማለት ነው። አሁን ማን የሚቀረን አምስተኛ ፊደሎች ቀሩናል ማለት ነው። ስለዚህ እዚች ላይ ለምሳሌ አምስተኛዋ ሽና አጠፋለሁ። አምስተኛ ፊደል ሀ፣ እችነቻ ሀ፣ አዎ ሀ፣ እንትን ሄ ማለት ነው። ሄ፣ ሄ፣ ደ፣ ሄደ ማለት ይቻላል። ሄ ዋ ን ሄዋን፣ እናታችን ሄዋን፣ ሄዋን ማለት ትችላላችሁ። ሄ ሄክታር እንላለን። ሄክታር ማለት አንድ ሺህ በአንድ ሺህ 100 መቶ በመቶ ወይ ደግሞ አንድ ሺህ በአንድ ሺህ ሜትር መሰለኝ ሜትር ስኩዌሩ ማለት ነው። ስለዚህ በ የመሬት ልኬ መሬት መለኪያ ነው። ስለዚህ ሄክታር እንለዋለን። መቶ በመቶ መሰለኝ ወደዚህ መቶ፣ ወደዛ መቶ፣ ወደዛ መቶ፣ ወደዛ መቶ ሚል ተለክቶ ሄክታር ይባላል ማለት ነው። ኦኬ። ሌላኛው በመቤት ደግሞ ሜን ነው የምንጽፈው። እዚህ ላይ ሜ ነች አደለ? ሜ ሜዳ ማለት ይቻላል። ሜዳ ሜ ሜዳ ማለት ይቻላል። ሜትር ማለት ይቻላል ሜትር ማለት ይቻላል። ሜ አሁን ሜ ሜ ቅደሙኝ እስኪ ሜ ከዚህ ውጭ ምን ማለት ይቻላል ሜ ሜ ሜ? ኦኬ ስለዚህ እኔ በሜ የሚጀምር አልመጣልኝም፣ ግን ሜን ተጠቅሜ ግን መጻፍ እችላለሁ። ለምሳሌ ቁሜ ማለት እችላለሁ። ቁሜ እያሰብኩ ነበር እና ቁሜ የሚለው ሀሳብ መጣለኝ። ስለዚህ ቁ ይቺ የመጀመሪያ ፊደል ግን ሜ የምትለዋ እዚ ላይ መጠቀም ይችላል። እናንተ ደግሞ ያው ስታስቡበት በጣም ብዙ ቃሎች ይመጡላችኋል። ግን ቁሜ የሚለውን ቃል መመስረት እችላለሁ ማለት ነው። ግን በሜ የሚጀምር ሜዳ፣ ሜትር ሜ በቃ ለእናንተ የቤት ስራ ሰጥቻችኋለሁ። በአእምሮ ያልመጣልኝም ለጊዜ ቶሎ ማለት ነው። ኦኬ አሁን ምን እናደርጋለን? ወደ ስድስተኛ ፊደል እንሄዳለን ማለት ነው። ስድስተኛ ፊደል የዚች ህ እች ነች። ህ ስለዚህ በዚች ደግሞ ህ ፃን፣ ህፃን ማለት ይቻላል። ህፃን ህ ዳ ር ህዳር ማለት ይቻላል ህዳር መስከረም ጥቅምት ህዳር ህዳር ወሩ ማለት ነው ህዳር ህፃን ህግ ህግ ህግ ማለት ይቻላል ህግ ህግ ማለት ይቻላል ኦኬ ሌላኛው በሜ ነው የምንሄደው አሁን ማለት ም ም ደግሞ እች ነች ም ማለት እች ነች ም ላ ምላስ ምላስ ምላስ ማለት ትችላላችሁ። ምኞት ማለትም ይቻላል። ምኞት ምኞት ምኞት ማለት ይቻላል። ከዛ ም ምግባር ምግባር ምግባር ጸባይ ማለት ነው። ስለዚህ እነዚህም ማለት ትችላላችሁ ማለት ነው። አሁን ማን ይቀረናል? ሰባተኛ ፊደሎቹና ስምንተኛ ፊደሎቹ ይቀሩናል ማለት ነው። ኦኬ አሁን እዚህ ጋር እዚህ ጋር ምን አደርጋለሁ? ስምንተ ስምንተኛ ፊደል ነው የምጽፈው። ሰባተኛ ፊደል ማነው? ሰባተኛ ፊደል ይሄ ሆ። እግሩን ተመልከቱ። ይቺ ረጅምነት በዚህ በኩል አጭር ናቸው። ሆ በሚለው ሆታ ማለት ይቻላል? ሆታ ሆታ ማለት ይቻላል። ሆ ሆድ ማለት ይቻላል፣ ሆድ ማለት ይቻላል። ሆ ሆምጣጤ ሆምጣጤ ሆምጣጤ የሚማረር ነገር ማለት ሆምጣጤ ማለት ይቻላል። ሆ ም አ ሆምጣጤ ማለት ትችላላችሁ ማለት ነው ኦኬ በ በመቤት ደግሞ በመቤት ደግሞ ሞ በሚል ነው አይደለ? ሞ ማለት ፊደሉ አይችናል። ስለዚህ ሞተር ማለት ይቻላል ሞተር፣ ሞተር ማለት ይቻላል። ሞ ባ ይል ሞባይል ማለት ይቻላል። ሞ ሞ ሞቀ ማለትም ይቻላል። ሞቀ ደሞ ብዙ ሞፈር ማለት ይቻላል። ሞተ ማለት ይቻላል። ብዙ አሉ። ስለዚህ እነዚህን እንይዛለን ማለት ነው። አሁን ደግሞ ወደ ስምንተኛ ፊደሎች እናያዳለን። ስምንተኛ እሺ፣ መጥፋት ይችላል። ይጥፋ፣ በቃ አ ስምንተኛ ፊደል ለምሳሌ የሃ እንደዚህ ነገር አለች ኳ ትባላለች። ለምሳሌ ኋላ ማለት ይቻላል። ኋላ ኋላ፣ በነገራች ላይ ብዙ ቃል ላይኖር ይችላል በእነዚህ። እሺ ውኃ ነው የሚባለው። ኳ ኳ ኳ ልንል እንችላለን፣ ግን አንዳንዴ እ ኳ እሃ ማለት እንችላለን፣ ግን ውሃ ነው የሚባለው። ግን እሃ ብንልም ያግባባል። ስለዚህ እሃ ያልተለመደ አይነት ነው፣ ግን ስቲል መጠቀም እንችላለን ማለት ነው። ኦኬ። በሟ ደግሞ ሟ ስንል ደግሞ ይቺ ነች አይደለ ሟ በሚለው አቅሟ አ አቅሟ በሚፈቅደው ልክ ማለት ነው አይደል አቅሟ ሟች ማለት ይቻላል። ሟ ሟች ሟች ሰው ሟች ነው ለማለት አሁን ሟች እንላለን። ሟ ከዛ ወንድሟ አሁን በተለይ ለሴቶች ወንድሟ ምናምን ለማለት እንጠቀማለን። ወንድሟ ወንድሟ እንላለን ማለት ነው ስለዚህ በዚህ መንገድ ቃላቶችንም እየመሰረታችሁ ፊደሎችን ቃላቶችን እየመሰረታችሁ መለማመድ ትችላላችሁ። እንዳልኳችሁ በውስጥ መስመር በደንብ እናስተምራለን። እኛም ጋር ደውላችሁልን አውርተንበት መማር ትችላላችሁ። ደብተራችሁ፣ እስክሪፕቶችሁን አመቻችታችሁ ስራችሁን እየሰራችሁ ባላችሁበት ኦንላይን እናስተምራችኋለን ማለት ነው። እስካሁንም በጣም ብዙ ልጆችን አስተምረናል። ብዙዎቹም በቃ እያመሰገኑ ይገኛሉ። እናንተም የእነሱ ጓደኞች እንድትሆኑ ባላችሁበት ሆናችሁ ደግሞ ትምህርታችሁን ማጠናቀቅ መማር እንዲችሉ መጻፍና ማንበብ እንዲችሉ በውስጥ መስመርም ሳታቋርጡ በቋሚነት ይዛችሁት መማር ትችላላችሁ ማለት ነው። እንግዲህ ለዛሬ የነበረን ቆይታ ይህን ይመስላል። እስካሁን ስለተከታተላችሁ ከልብ አመሰግናችኋለሁ። በርቱ። ሰላማችሁ በያላችሁበት ይብዛልኝ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።